ሰላም ወዳጆቼ እንዴት ናችሁ? በድጋሜ የቆቄር አሰራር ግልጽ በሆነ መልኩ ውዤላችሁ መጥቻለሁ። አውራችሁኝ እስከ መጨረሻው ቆዩ። ለእሱም እንደሚያስፈልገው እኔ ጨው፣ ስኳር እና ጥቁር አዝሙድ ነው የሚያስፈልገን። እዚ ጋር አንድ ትልቅ ማንኪያ የሾርባ ማንኪያ አንድ ማንኪያ ስኳር ለብ ያለው ውሃ እና አንድ የሾርባ ማንኪያ የእርሾ ወይም ካሜራ መሰለኝ አይደለም፣ የሚባለው ግን በተለምዶ እርሾ ነው የሚባለው። እሱን አድርገን አዋህደ ነው ከንን እናስቀምጥና እስከዛ ደግሞ እዚጋ ዱቄት እናዘጋጃለን። ከዛም ጥቁር አስሙድ በሾርባ ማንኪያ ሁሉም እኩል እኩል መሆን አለበት የምትጠቀሙት፣ ጨውም፣ ሱካሩም ጥቁር አስሙድም እና ከዛን ቁራት አልማዝ እዚህ ጋር ሽታ ታደርጓለሁ በእጅ በደንብ ጣሙን እንዲያወጣልኝ። ከዛን ስ ይቅርታ ጨው በተመሳሳይ ማንኪያ። ከዛን እኛ ስናዘጋጅ ቶሎ ኩፍ ይላል፣ በተለይ ሞቀት ሰዓት ከሆነ ለብ ያለ ውሃ ስለሆነ ለዛ እርሾ ኩፍ ያለውን አንድ ላይ አድርጋ ነው እና ቦኳለን ማለት ነው። በደንብ መታሸት አለበት በተለይ ደረቅ ያለ ሊጥ ሊጡ መሆን አለበት፣ ጩርናቄ ወይ ቆቄሩ ጥሩ ሆኖ ደረቅ ብሎ እንዲወጣልን። ከዛ ሸፍነ ነው ለትንሽ ሰዓት እንቆይና ሞቃታማ ከሆነ ቶሎ ነው ኩፍ የሚልልን፣ እና እንደዚህ ከደነነ እናቆይና ኩፍ ሲልልን፣ እንደምታዩት እኔ ሁለት ጊዜ ኩፍ ሲል ወደ ታች እያደረኩኝ የመለስኩት ይህ ሶስተኛዬ ነው። እናንተ በሁለተኛውም በአንደኛውም መጠቀም ትችላላችሁ። እኔ በደንብ የሶፍት ሆኖ ጥሩ ወንት እንዲኖረው ብዬ ነው እና ከዛም በኋላ ዘይታችን በትንሹ እሳት ላይ አድርጋችሁ ለብ እስኪልልን ድረስ እዚ ጋ ሌጣችንን እናዘጋጃለን። እንደምታዩት ከዛ እንደዚ ሮል አደርገውና ሌጣችንን እየቆረጥን እናዘጋጃለን እኔ እኩል እንዲሆንልኝ ሳይዙን እየለከው ነበር የተጠቀምኩት። በእርግጥ ወፍራም ቦታ ምናምን ሲሆን አንድ እኩል አይመጣም። ችግር የለም፣ ለቤታችን ከሆነ እንደዚሁም መስራት እንችላለን። ከዛ እንደምታዩት መሀሉን እንደዚህ ቆረጥ ቆረጥ አድርጋለው። ይሄ በደንብ ውስጡ እንዲበስል ስለሚረዳ ነው። ትክክለኛ የቆቄር ሳይዝ እንዲስልን ስለሚረዳ ነውና ሞክሩት። በጣም ነው የሚጣፍጠው። በጣም ነው የወደድኩት እውነት ለመናገር ቤተሰብ። አሁን ከሻይ ጋር ለመብላት በጣም ነው የሚጣፍጠው። ሰው የሻይ ቤት ማለት ነው፣ የሻይ ቤት ጨርናቂ ወይም ቆቄር የሚባለው ነውና ይሄ ሞክሩት። በየቤታችሁ በጣም ቀላል ነው። የሚያስፈልጉ ግብዓቶች እንደምታዩት ነውና አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። እኔን ማገዙን ከእናንተ ምንም ነገር የሚቀነስ ነገር የለም እና ለእኔ ግን ትልቅ ብርታት ነው እና ይህን እንደምታዩት ትንሽ ዘይቱ ለብስ ይልልን አውጥታ ያንን ያዘጋጃችሁትን ትጨምራላችሁ ማለት ነው። ዘይቱ እንዳታበዙት ሊጥ ብቻ እንዳይሆንባት ከላይ ቀልቶ ውስጡ ሊጥ እንዳይሆንባችሁ ማለት ነው። ከዛን እንደዚህ በጣም የሚያምር ይሆንልናል። እንደምታዩት በጣም ድርቅ ብሏል። ከለረው ራሱ በጣም ነው የሚያምረው እና ሞክሩት። ከወደዳችሁም ላይክ ማድረጉ እንዳትረሱ። ውስጡም በጣም ድርቅ ማለት የለበትም። ውጪው ትንሽ ደረቅ ብሎ ውስጡ ትንሽ ሰንጠቅ ስታደረጉ ለስለስ ያለ ትንሽ ቢሆን ይመረጣል። እንደምታዩት በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ዩት እንዴት ደስ እንደሚል የሆነ ከሽ ከሽ ያለ ድርቅ ያለ ይሆናል። ውስጡም እንደምታዩት ሶፍት ነው። ሰው ከወደዳችሁት ለሌላ ሰውም ሼር ማድረጉን እንዳትረሱ። በሌላ በአዲስ ቪዲዮ ተመልሼ እመጣለሁ። ስለተመለከታችሁት በጣም አድርጌ አመሰግናለሁ። በሌላ በአዲስ ቪዲዮ ተመልሼ እመጣለሁ። ቻው ቻው።